አንቺን የኔን ፍሬ አይተሽ ደስተኛ መቶኝ በህይወቴ ደስተኛ መቶኝበት እኔ ደግሞ አንቺ የምጦርበት ህይወት ቀሪ ዘመን እንዲሆን እመኛላት። ያው ከብዙ ፍለጋ በኋላ አንቺ የምጸለው ስታግዥኝ በርታ፣ ጎበዝ፣ ጠንከ ስትኝ ነበር እና እግዚአብሔር ይመስገን በስተመጨረሻም መጨረሻ እየሰሩ ለማቅረብም ትንሽ አልተመቸውም። እዛው በራሱ ቤት ቢሆን በደንብ ብዙ ነገሮችን ይቀላል ያመች እ ተዛዝዩ ነው የምኖረው። ግን እሺ እናቴ፣ እዛ እዚሁ ነው የምንኖረው። ሰላም እንዴት ናችሁ? ውድ የእዬቤል ተከታታዮቻችን እንዴት ናችሁልኝ? እንደምን ሰነበታችሁ? እንደምን ቆያችሁ? እግዚአብሔር ይመስገን። እንግዲህ ከዚህ በፊት የለቀኩላችሁ ቪዲዮ ቤት እንደተከራየን ጎጆ እንደወጣን እና አሁን እንግዲህ ሂደቱን እያያችሁት ነው። እግዚአብሔር ተመሰገነ፣ ሁሉን አደረገልን። ያው እግዚአብሔር ከስንት ከትንሽ ነገር ተነስተን እያለ እያለ እያለ በፕሮግረስ እንግዲህ ከድሮ ጀምሮ የምትከታተሉን ዛሬ እዚህ መረሳችን በጣም ደስተኛ እንደሆናችሁ በውስጥም በኮሜንት ብያየሁ ነው እና እግዚአብሔር ይመስገን ሁሉ ነገር አደረገልን። አሁንም ግን እናት አባት ቤት ውስጥ ነው ገና አልወጣሁም። ጠቅል እያወጡ ተመልካቾች፣ እና እንደምታውቁት ከዚህ በፊት እንደተናገርኩት ቪዲዮ ላይ ለእናቴ ያለ ነገርኳት፣ ቤት መከራየቴ እና ግን ያሉ ቤት አሁን ደማስ ምናምን ግን ጨስት፣ በቃ ቤቱንም ቀለም ሳስገባ እና ዛሬ ከዛ በኋላ እሷም ሀሳብ እየሰጠችኝ መርቃኝ እኔም ቤቱን ደግሞ ቀያመዋለው ቀስ እያልኩ ከዛ መጨረሻ ላይ እንግዲህ ያሳየታለው ሰርፕራይዝ አረጋታለሁ ብዬ ነበር ያሰብኩት የነበረው ግን ቀስ እያልኩ በኋላ መጨረሻ ላይ ደግሞ ቤቱን ታየዋለች ማለት ነው። ተመልካቾችና ዛሬ ያሰብኩት ልነግራት ነው ላመሰግናት እዚህ ስላደረሰችኝ እግዚአብሔር ይስጥልኝ እላት እንግዲህ ከፋዘር ውጭ ደስ ዋለ ነገራት ማለት ነው። አብዬ ነግሬዋለሁ ግን እንዳትነግራት ብየዋለሁ። እኔ እራሴ ሰፕራይዝ አደርጋታለሁ ብየው ነበረ ግን እኔም አልቻልኩም። ተመልካቾች አንደኛ ነገር እንድታይልኝ ቤት እንፈልጋለሁ። ቆንጆ ቤት እንዳገኝ እሷም ትፈልጋለች ትጸልያለች፣ እና ያም ደግሞ ጸሎቷ እንደሰመረላት እንደተሳካላት ደግሞ መናገር ስለፈለግኩ ተመልካቾች፣ እናት ሁሌ እንደምታውቁት በጸሎት ነው። ልጇ ሁሌም አታርፈም። ሁሌ ልጇ ልጅ ልጇ ሁሌም ምንም ቢያደርግ ምንም ትልቅ ደረጃ ቢደርስም ልጅ ነው ሁሌም ጭንቀቱ ጭንቀቷ ነው እና ክብር ለእናቶች። እውነት ለመናገር በእኛ ስኬት ጉዞዎች መሀል ትልቁን አስተዋጽኦ የሚወስደት ከእግዚአብሔር ቀጥሎ እናቶና አባቶቻችን ናቸው እና ክብር ለነሱ ይሆን። እውነት ለመናገር ማለት ነው። ለእናት አባት ያላችሁ ሰዎች በደንብ አክብሯቸው፣ በደንብ ተቃቀፏቸው፣ በደንብ ጊዜ ይስጧቸው፣ በደንብ የሚሏቸው ነገር ስሙ። እውነት ለመናገር በጣም ትልቅ ነገር ስለሆነ እናት አባቱን ያላከበረ ለቀጣይ ሕይወቱ ከባድ ነገር ነው ጽፎ የሚያልፈው እንግዲህ እኔም ከናት አባት የተማርኩት ነገር ነው። ዛሬም እያረኳሉት ነገር ነው። እግዚአብሔር ይመስገን ለነገ ፍሬ ጥሩ እንዲሆን እናት አባቴ ጋር ክፍል ነው ያለሁት እና ዛሬ እናት እና አባቴን እንግዲህ ያው እናቴን ልነግራት ስለ ቤቱ እንግዲህ ዛሬ እዚህ ተገኝቻለሁ ማለት ነው። ተኝታ ነበረ። አሁን ተነስታለች። ተመልካቾች ሁሉም አምስት ቃሪናት እንዲሁም መግቢያ ቪዲዮ ልጅ የሰራው ነው ብያታለሁና መግቢያ ምናምን እየሰራው ነው ብያታለሁ። ምንም ብጮም ምን ብትል በስተክል ስለማትሰማኝ ቪዲዮ እንደምሰራ ስለመጣቅ፣ ሀሳቡ ግን ይሄ እንደሆነ አታውቅም። እና ምንድን ነው ተመልካቾች አቤልና አዲስ እየመጡ ነው ልክ። እና አቤልና አዲስ እንደመጡ ቀጥታ ወደ እሷ ሄደን ያንን ሀሳብ እንነግራታለን። ቤት እንደተከራየው እንድትመርቀኝ፣ ስሜቷንም እንግዲህ እናየዋለን። ነው ምንም ማድረግ አይቻልም። ተመልካቾች እንደምታውቁት የመጨረሻ ልጅ ነኝ ቤት ውስጥ ኦልሞስት ከአምስት ልጅ አምስቱ ሙስ ባድ የሆኑ እናትና አባቴ ብቻ ሊቀሩ ነው እና ምናልባት እንደዚህ ወለዳች ሰዎች ታቁታላችንት ልጅ ሲኖር ና ደስ ሳይኖር የቤቱ ድምቀት የቤቱ ልዩነት አለው እና ያ ልዩነት እንግዲህ በጣም ከባድ ነው አስባለሁ። እና እኔም ደግሞ ከዚህ ቤት ስወጣ የማሰዝን የማለት ነው ድረስን ማዘር ማለት ነው እና ምን ማድረግ ስለማይቻል እንግዲህ መርቃኝ፣ እኔም ደግሞ አጋጣሚ ከበእናት ቤት ቅርብ ነው የተከራዩት እየመጣው እያያዋት እኔም ደግሞ እዛ እየጎበስኩ እየጠነከርኩ እንግዲህ ህይወትን እንገፋለን ማለት ተመልካቾች። እና ምናስብ ያለው ኬክ ይዤ መጥችላታለሁ። ላሳያችሁ፣ ኬኩ ተመልካቾች፣ ኬኩ ይሄውና። ጽሁፍ አጽፌበታለሁ። ጽሁፉ ምን እንደሚል ከማዘር ጋር አብረን እናየዋለን። ጽሁፍ አጽፌበታለሁ እና እናቴን አመሰግናል ብዬ ኬኩን አስቆርሺ አብልቻት፣ ወንድሞቼ ጋር ማብረን በልተን መረቃኝ ከዛ ደግሞ ቤቱን በቪዲዮ አሳያትና ቀጣይ ደግሞ ቤትን እቀየመዋለሁ በአንድ ቀን ደግሞ፣ ወይም ደግሞ ሙሉ ቤቱ ሲያልቅ ይቺ ያሳያታለሁ። ማለት ተመልካቾቼ እንግዲህ እግዚአብሔር የተመሰገነ ይሁን። ሁሉም እግዚአብሔር አደረገልኝ፣ አሳካልኝ። ክብሩ ይስፋ። መደን የለም በጣም እናንተን በጣም አመሰግናለሁ፣ ለምደግፉ ወይም ለምታግዙኝ በሙሉ በሀሳብ ለምታግዙኝ ሰዎች በሙሉ በጣም አመሰግናለሁ። በውስጥ መስመር በርታ ጠንክር ለምትሉኝ ሰዎች በሙሉ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ያው ፎቶን ቪዲዮ ማሰራት የምትፈልጉ ሰዎች ለሰርግም፣ ለልደትም፣ ለክርስትና እንዲሁም ለተለያዩ ፕሮግራሞች ፎቶን ቪዲዮ የምትፈልጉ ሰዎች እንግዲህ በዚህ ስር ቁጥር እኔም ማግኘት ትችላላችሁ። እየደቦላችሁ ስቱዲዮቻችንን እየጎበኛችሁ ስራዎቻችንን እያያችሁ ፓኬጆቻችንን መርጣችሁ ስራዎቻችንን ማሰራት ትችላላችሁ። ለማንኛው ፎቶና ቪዲዮ የፒክቸር ተመራጭ አድርጉ። እኔ ብራሴ መጥቼ ቆንጆ አድርጌ ሰርቼ አስረክባቸኋለሁ። ቆንጆ ሚሞሪ ሰጣችኋለሁ፣ ማለት ነው። ተመልካቾች እንግዲህ አሁን ቀጣይ ወደ እነሱ እንሄድ። እናቴ ቤት እየመጡ ነው። ልክ እናቴ ቤት እንደመጡ ቀጥታ ሄጂ በርስ ከፍት ጀምሩ። እየቀረስኩ ከማዘር ጋር አብረን ያን ነገር እና መስራት አለን ማለት ነው። የት ምንዳት ሄዱ። ላይክ ሽል ሳብስክራይብ ማድረግ እንዳይረሳ፣ ሶስት መቶ ሺህ እንድንገባ። ሁላቸውም ሰብስክራይብ ያላደረጋቸው ሰዎች ሰብስክራይብ አድርጉ። እንወዳችኋለን፣ እናከብራችኋለን። ሰላም ለሀገራችን።

የሀገር ባህል ልብስ ሰራ ብታዩት፣ አሜዚንግ። የአዲስን ክርስትና ያየ ይመስክር፣ የአዲስን ክርስትና ያየ ይመስክር። የመጀመሪያ ልጅ ሲወጣ እንዴት ነበር ሰው? ሁለተኛ ልጅ እያለ ነው ቀስ ብለው የምንነግራት ማሚ ማሚ ማሚ

በልጅነት ወልዳ በልጅነት መወለድን ያሳየችን እናት ነች። በልጅነት ነው ሳሎ ሳሎ ዛሬ ያው ሐዘንም ነው ደስታም ነው ያካተተ ነገር ነው ዛሬ ምን ነው ፍራሹን አውጣጡስ ሀዘን እንድንቀመጥ ቤታችን ሀዘን ያጥፋለን ደስታ ይምጣለን ሀዘን አትጥራብኝ አንድ ደስታ እንለምጣ ይገናል እኛ ልጆችሽ የአንቺን ፍቅር እንሻለን ልጅነቷን ሳታቀው ነው። እሺ ልጅነቷን ሳታቀው ለማሳደግ ዋጋ የከፈለችው። ልጅነቷን ሳታቀው አሁን ያው አሁንም የሰው ልጅ ከእናት ከአባቱ ከእናት እንቁላል ከአባት ዘር ይፈጠራል። ያው እኛም ተፈጥረናል። አረለ እውነቷን እኮ ነው ይፈጠራል ያው፣ የተፈጠረው ደግሞ አንደኛው መልከኛው ልጃችን እዮብ ነበረ። ዛሬ ደግሞ በጣም ደስ በሚል ሁኔታ አዲስ ነገር አለ። ግን ከዛ በፊት እስቲ መጀመሪያ ስሜትሽን ብትነግሪኝ ደስ ይለኛል። ቁጭ ብላ እናቷ እራት ከምናደረክ ነው። ቁጭ ትበል። ቁጭ በይ። ቁጭ ትበል ከምናደረክ ነው። እሺ፣ እንግዲህ ተመልካቾቼ፣ ማዘርግራ ገብቶታል። ምንድን ነው ምንድን ነው እንደዚህ የሚቀርጹት? በድንገት መተው ክቡ አድርገው እያልሽ ነው መቼስ፣ አይደለ የእናቶች ቀን አይደለም መቼስ እንደሚታወቀው ባለፈው የእናቶች ቀን ብዬሻለሁ። ስለዚህ እስኪ ዛሬ የመጣንበትን ሀሳብ አዲስ በደንብ አድርጎ ቅልብጭ አድርጎ ይጠይቅሻል፣ ከዚያ እንነግርሻለን። ያው ምንድን ነው እኔ ብዙ ጊዜ ነገሮችን ስናገር አላንዛዝም፣ በጣም ባጭሩ ቁጥብ አድርጌ ነው የምናገረው። የሚገርማችሁ የዛሬ ሁለት ዓመት ሶስት ዓመት ታስታውሳለህ፣ እዚያ እንትን በነበርንበት ሰዓት ስንመጣ ነገሮችን አጥር አድርጊ። በምናገሬ ደቂቃ ራሱ የተሰጠኝ አለ፣ የደቂቃ ተብዬ ድጋሚ ተከፈልኩ ሚጋሮች ማለት ነው። እና ነገሮችን እንደዚህ ማንዛዛት ብዙ አልወድም። ጠይቃት። እሺ እኔ እናት ውድ ዋናቴ በጣም መወድ በጣም የማከብር ነገር ማንዛዛት ስለማልወድ ነው ወደ ጉዳዩ የገባሁት። ለምን አንዝዞ እንደ አላል አንዝዞ አልጀመርኩም አልጀመርኩም አልጀመረውም። ተመልካቹ ቀጥላ ቀጥላ። እሺ አዎ፣ የእኔ እናት በጣም ነው የምወድሽ፣ በጣም ነው የማከብርሽ። እግዚአብሔር አንቺን ስለሰጠኝ በጣም ነው የማመሰግነው። ያው መቼም ወንድ ልጅ ልጅ ተወልዶ ያድጋል፣ በቁም ነገር ይበቃል። ዛሬ እንግዲህ እንጠይቀሽ የፈለግነው ነገር እስኪ እናታችን የመጀመሪያ ሙሽራ ልጅ ድራ ስትወጣ የነበራት ስሜት ምን እንዴት ነበር? የሚለውን ነገር በጣም በቃ ጥያቄ የሆነበርና እንደ ሀሳብ እስ ለተመልካቾችም ስሜታቸውን ብታጋሪ ብለን ነበር። የመጀመሪያ እንግዲህ ያው ታላቅ የቤቱ ታላቅ ሄኖክ ነው፣ ግን አጋጣሚ ራሄል ናት። ቀደም ያገባቸው ሴት ስለሆነች ቀደም ያገባቸው እሷ ናት። እና የመጀመሪያ ስትወጣ ምን ነበር? እንዴት ነበር ስሜቱ? ምን ጥያቄ አለው? በጣም ነበር የሚከብደው በጣም ነበር ይከብዳል በጣም ይከብዳል። ግን እግዚአብሔር ደግ ነው። የቤቴ ያለች የምትረዳኝ ልጅ ነበረች። በጣም ጥሩ ልጅ ነበረች። በእሷ ተጽናናሁ። አሷ እያገዘች እንደ ልጅ ነች፣ በቃ እንደ ልጅ በጣም በጣም የምትረዳኝ ልጅ ነበረች። እግዚአብሔር ይስጣት እና በጣም ይከብዳል። ምን ጥያቄ አለሁ ሁ ስንቀር ስንት ዓመት ነው ማለት ነው? ወደ አስራ አምስት ዓመት ነው። በጣም ብዙ አስራ አምስት ዓመት ነው። አይ ደስ ያለ ግን የማይለመድ የለም ተለመደ። አስራ አምስት ዓመት ውስጥ ግን ረ ሶስት ልጆች፣ የሁለት ዓመት ልጅ ኦልሞስት ጡት እየጠባ ነው። ሁለት ዓመት ልጅ አሁን አስራ ሰባት ዓመት ነው። ዝም ብየው እናቴ ሄኖክስ ሲወጣ ሄኖክስ ያው ነው ምናገፋ ልጅ ሳጠገብ ሲለይቅ ይከብዳል፣ በጣም ይጨንቃል። በእርግጠኝነት ግን አቤል ሲወጣ፣ ተመስገን ተመስገን ነው ያልሽው። አቤል ሲወጣ አቤል እኮ ለምን መሰለህ ትንሽ ፍጆታው የምግብ ፍጆታው ከባድ ነበር። የዛሬ የመጣንበት ዋና ምክንያት ምንድን ነው? ልናበስርሽ ነው መጀመሪያ ግን ስጦታ ሌላ፣ አንቺ ያን ስጦታ ለምጣና ከዛ በኋላ እንነግርሻለን። እስከዛ ግን አውረት ወርቅም አፈልግ እሱ መጀመሪያ ራስህን ከዳር አድረሳለን። ሴትዬ እቴት ሁሌ በጣም ነው የምትገርመኝ። ለእኛ በቃ ራሳችሁን እንደውም ከራሳቸው ከህይወታቸው ቆጥቦ ከራሳቸው አሳልፈው ነው ለእኛ የሰጡን። ይኖሩት ማለት ነው። አልፋ አልፋ ማለት ነው። አሁን የሚያመጣውን ስጦታ ራሱ እናንተ ተጠቀሙበት ብላ እዮብ በገዛው ለእኛም ብዙ ሳይንዳት ወለድ ነው ደስ ይለኛል። በዚሁ አጋጣሚ ማዘር ጽሁፍ አለ። ያንን ጽሁፍ ታነቢና ለተመልካቾች ታነቢላቸዋለች። ተዘጋጀሽ ተነ ሰርፕራይዝ ያለው እናቴ፣ እናመሰግናለሁ። እናቴ በጣም እወድሻለሁ፣ በጣም አከብርሻለሁ። ይህንን ዛሬ የመጣሁት ላመሰግንሽ እና ደግሞ አንድ ብስራት ላመሰግንሽ ነው የመጣሁት በጣም የምወድሽ በጣም መከብርሽ እኔ ለማሳደግ ደፋ ቀና ብለሽ ልጅነትሽን ሳታቂ እዚህ ቁም ነገር ለማድረስ ብዙ መስዋዕትነት ከፍለሻል እና በጣም አመሰግንሻለው እናቴ። እግዚአብሔር ይስጥልኝ። እኔም ደግሞ ጥሩ ደረጃ ከዚህ በላይ ደርሼ ለቁም ነገር በቅቼ አንቺን የኔም ፍሬ አይተሽ ደስተኛ መቶኝ በህይወቴ ደስተኛ መቶኝበት። እኔ ደግሞ አንቺን የምጦርበት ህይወት ቀሪ ዘመን እንዲሆን እመኛለሁ። የእኔን ደስታ እንጂ የእኔን ሀዘን እንዳታይ እግዚአብሔር ሁሌ እምነዋለሁ። በተቻለኛ ቅርብ ደግሞ አንቺ ለማስደሰት ደፋ ቀና እላለሁ። እናቴ በጣም መወደሽ፣ ይሄ ከዚህ በኋላ ቀሪ ዘመን የማረጋቸው ለአንቺ ሁሉ እስከዛ ያደረግሽ ነገር የተኳል ማለት አይደለም ግን፣ ያው ቢሆንም ልጅ ነኝ ቢያንስ እንድመረቅ ፈልጋለሁ እና ነገም ለነገም ህይወቴ ለዛ ነው እናቴ ዛሬ የመጣውበት ግን ዋና አላማ ምንድን ነው? ያ ወንድሞች ዳር ይዘው ትዳር ይዘው ከቤት ወጥተው ይኸው ልጅ ወልደው እግዚአብሔር ይመስገን በልጅ ተባርከው የእናንተ መርቃት፣ የእናንተም ጸሎት እዚያ ያደርሷቸዋል እና እኔም ደሞ ያንን መርቃት መርቀሽኝ እንድጎብዝ፣ እንድበረታ፣ እንድጠነክር ነገም ለአንቺ የልጅ ልጅ እንዳሳየሽ የተሻለ ደረጃ እንድጠነክር ጭምር ያው ቤተሰብ ቤት ሲሆን፣ እግዚአብሔር ይመስገን ጠንክሬ እየሰራሁ ነው። ለምን እናት አባት ቤት ባለ ሰዓት ጠንክር ይባላል አለ እናት አባት ቤት ባለ ሰዓት ጎብዝ ይባላል። ና እግዚአብሔር ይመስገን እናንተ እያረዳችሁ እያገዛችሁኝ እዚህ ደርሻለሁ። ከዚህ በኋላ ደግሞ ራሴን ችዬ መጠንከር መበርታት ያለብኝ ሰዓት ነው ብዬ አስባለሁ። ና እንግዲህ ከዚህ በፊት እንዳጫወትኩሽ ቤት መከራየት ሀሳብ አለኝ ብዬሽ ነበር ና ያው እግዚአብሔር ተመሰገነ ይሁን። እናቴ ያው ከብዙ ፍለጋ በኋላ አንቺም ጸሎት ስታግዥኝ በርታ፣ ጎበዝ፣ ጠንከር ስትይኝ ነበርና እግዚአብሔር ይመስገን በስተ መጨረሻም ቤት ተከራይቻለሁ። አሁን እናቴ፣ አይ ያው መቸኮል ሳይሆን እናቴ ቆይ ተቀበል ማለት ነው ምን ነው ቸኮልኩ እ መቸኮል ሳይሆን ያው በቃ መጎበዝ አለብኝ ብዬ ስላሰብኩ የቤት እቃዎች ማሟላት አለብኝ እስከ ሰርግ ፕሮግራም ድረስ ያንን ጉዞዎች መጓዝ አለብኝ ብዬ ስላሰብኩት ነው ያን ነገር ያደረኩትና እንደምን እንዳሰብኩት እንደምመኘው አይነት ቤት አገኘውና ያው እንዳያመልጠኝም። መጎበዝ ብቻ አለበት ብዬ ስላሰብኩ እናንተ ልትቀሩ አይቻሉ። እና ምርቃትሽን ደግሞ ደስ የሚለው ነገር ከአንቺ መራቅ ስለማፈልግ አንድ ኪሎ ሜትር አይሆንም። የተከራዩበት ቤት ከአሁን ካለንበት ቤት ማለት ነው። እናቴ እና ሙስ በጣም ቅርብ ነው። ስራ ቦታም ደግሞ እንደምታቀ ቅርብ ነው። እሱ እየመጣው እያየሁሽ፣ ሰላም እያልኩሽ፣ እዚህም እያደርኩ እነምን ከረዱ ጋር ጋር ተጋብቼ ብረ ስክኖር ድረስ እዚህም እየመጣው እያደርኩ ቤቴን ሚጀርኮ እዚህ ሚያደርኩ አብሬሽ እኖራለሁና ይሄንን ፋዘር የሚያውቃል። ግን ያሰብኩት የነበሩ ቤት ነው ምናምን ነበር፣ ግን አላስቻለ ነው ማለት ነው። እንደዚህ ማርቂ ስለተሰቀቀኝ የጋብቻው ቀን እስከሚደርስ ምን የሚያጠድፍ ነገር አለ? ምን አለ? ተመርቀ ከአብረን በምትወጣ ጊዜ መውጣት። እኔ እንደውም ያሰብኩት አብረን እንኖራለን እዚሁ፣ እሷም ትንሽ ልቃ ለምዳ እዚሁ አብረን እንኖራለን ነበር ሀሳቤ። እንደገና እንትን ጭራሽ ቤት ተከራዮች የወጣሁት እላለን። እንደገና ሳታገባ እንኳን ብዙ ጊዜ አብሶ ወጣቶች ልክ ትዳር እስኪመሰሩት ድረስ እናት አባታቸው ቤት ወንድ ኮንሽ፣ በተቻለ መጠን እንዲያውም ከተቻለ ከሀያ ሁለት አመት ከሀያ ሶስት አመት በኋላ በቃ የራስን ነገር ቢዝነስም ስራም ጀምሮ ከቤት ከእናት ከአባት ቤት መወጣት አለበት ብዬ አስባለሁ ለምን ካልወጣሽ የእናት አባት ቤት በጣም ምቹ ነው ሁሉ ነገር ምቹ ነው ነገሮችን ስትራግል ለማድረግ ለማሸነፍ ለመጣርም ለምንም ለምንም አትጎብዥም እና ልክ ሐላፊነት ውስጥሽ ግን ቤት ተከራይተሽ ወይ ነገር ግን ሁሉ ነገር ሀላፊነቱ ባንቺ ላይ ስለሚጫን አላ ነገሮችን ጎብዞ ለማድረግ ትጎብዣለሽ እናት አባት ቤት ከሆነ ግን የቤት ኪራይ የለብሽ፣ ምግብን ቢቸግርሽ የሆነ ነገር እና ይሄ ጉብዝና ላይ ነገሮችን ለመለወጥ ላይ ሪስክ ለመውሰድ ብዙ ኃላፊነት ለመውሰድ ትቸገሪያለሽ። እና ብዙዎች ከቤት ባለመውጣት እናት አባታቸው ቤት በመቆየት በቃ ትዳንም ሳይዙ ነገሮች እንትን ሳይሉ ይቀራሉ። እና ውሳኔውን እኔ እደግፋለሁ፣ ስለ እውነት ማለት ነው። ምክንያቱም ያው ለማደግ ለምለውጥ የእኛን አሪያ ስላየ እኛን አሪያ ለመከተል አስቦ ነው እቴትዬ ያው የቀረውም ከዚህ በኋላም እግዚአብሔር ፈቅድ ትንሽ ጊዜ ነው። ለጋብቻውም ይህን ያህል ብዙ ጊዜ አይደለም። አሁን እኮ እሱ ገና ነው። ትዳር ተያዘ ወደ እንኳን ቢሆን ምንም አይደለም። አሁን ገና ከአሁኑ ወጥቶ ምንድን ነው የሚሆነው? እኛስ ቢሆን ምን እስከዚያ ስታገባ ከሆነ አብሮ ቢቀመጥ ምን ችግር አለ? እኛስ ብቻችንን ከምንሆን አሁን እኮ ገና ቤት አቃሟለች። የአብሬ ትዳር እስከሚሰረት እኮ እናትዬ እዚህ ነው መሆኑ ቤት ማለት የሚያምር ቤት ራቅ ብሎ ትንሽ ራቅ ብሎ የሚያምር ቤት አግኝተን ራሱ እኔ ርቆት አልገባም። ምክንያቱም እናቴ ጋር የሚያደርኩኝ ቤት የሚየዋልኩኝ እንደዛ እያደረግኩን የምኖረው ቅርብ ቦታ ካልሆነ አልገባም ብሎ ነው እንጂ ትንሽ ራቅ ያለ ቦታ እውነት የሚገርም ቤት በቅናሽ ዋጋ አግኝተን ነበረና፣ እዛ እርሳ ሂጅ አልኖርም ብሎ ነው ቅርብ ቦታ ያገኘ ነው። እና እኛም አይተነዋል። ቤቱ በጣም ቆንጆ ቤት ነው፣ የሚያምር ቤት ነው። አሳይቶ ነው የወሰነው። እየተነጋገርን ደግሞ እኛ ወንድማማቾች በፍቅር እየተነጋገፍን ወንድማችንም እንኳን ደሳለ እንኳን ለዚህ ያበቃክ ትልቅ ደረጃ ነው። እውነት ልጅ ለዚህ ለቁም ነገር ሲበቃ በጣም ደስ ይላል። እና ምንም አታስቢ ናታችን፣ እኛም አብረን እየመጣን ከዚህ በኋላ ነው የምንመጣበትን ቀን ቶሎ ቶሎ እናደርገዋለን። ብቻሽ እንዳትሆኝብን ማለት ነው ናት። ሺ በርችልን እንግዲህ። እዮባ ጎበዝ ነው። ዩቲዩብ ላይም ብዙ አስተማሪ ፕሮግራሞችን ለተመልካቾች ያቀርባል። ሞር ቪዲዮዎችን በደንብ ለመስራት ከረዱ ጋም ያላቸውን ነገርም ለህዝብ በደንብ ጥሩ አድርጎ ቪዲዎችን እየሰሩ ለማቅረብም ትንሽ አልተመቸውም። እዛ በራሱ ቤት ቢሆን በደንብ ብዙ ነገሮችን ይቀላል፣ ያመቻል የሚለውም ነገር ስላለ ነው። ከዛ ውጭም ደግሞ የኢዮ ፒክቸርስ የፕሮዳክሽን ስራዎች እነሱም ደግሞ በደንብ ለኤዲቲንግም ለ እዛም ደሞ አድሮም ደሞ ለመስራትም ለምንም ከባለቤቱ ጋርም ተጋግዞ ነገሮችን ይበልጥ ለማስፋት ስራውን ያው መከራየት ጥሩ አማራጭ ነው ብለን ስላሰብን እኛ ወንድማማቾቹ አንድ በጋራ ሄኖ ካጋጣሚ ስላልተመቸውን ተመካክረን የወሰነው ነገር ነው። ካንቺ ምን ፈልገው ምርቃትሽን ነው። ይሄ ግን ማለት ያው አንድ ቀን ለቀን ሊያድር ይችላል። እዚህም ደሞ ቤት እያደረ እየመጣ መጣ የጋብቻው ቀን እስኪ መጣ ድረስ ተወሰነን ያው ሊከብድሽ እንደሚችል ይገባኛል። ግን እንግዲህ በቃ አንዴ እንግዲህ ሆኗል እናታችን። መርቂውና ደስ ብሎሽ ጥሩ እንዲገጥመው። ያው በነገራችን ላይ ቤተሰብ በጣም የሚጨንቀው ምንድነው፣ ልጅ ከወጣ በኋላ በሄደበት ይሳካለት ይሆን፣ ነገሮች አላ እንዳሰበው ይሆንለት ይሆን፣ በኋላ ተቸግሮ ደግሞ እንዳይመለስ የሚለው ያው ስጋት፣ እንደ እናት እንደ ቤተሰብ ሰብ ይሰጋል ይሰጋሉና፣ ያው ፋዘሩን የተወሰነ ካንቺ በፊት አውርተናል አውርተነዋል። አጋጣሚ ስራ ቦታ ሄደን ነበር አግኝተነዋል። ላንቺም ያው መናገር ስላለብን ነው የሱን ነው ለመቅረጽ ስላልተመቸን ነው ያልቀረጽ ነው። እስቲ እንግዲህ የመጨረሻ መጨረሻ የምትላት የፍቅር ፍቅር ቃላቶች ጣል ጣል አድርገን። በጣም ያሳዝናል። ብቻ ምንም አይደለም። ግን እኔ በጣም ነው የገረመኝ ያስደነገጠኝ። ለምን እኔ በአሁን ሰዓት አላሰብኩትም? እኛ የምናስበው ያው የእሱ በሚወጣበት ቀን እንደውም አብረን ተቀምጠን እዚሁ እሷም አብረን ትንሽ ቀን ብለን አብረው እዚሁ ይደራጃሉ ይላሉ ነው እንጂ እኔ አሁን ቤት አላሰብኩም። መርጫቸው ሆነ ምን ይደረጋል። የማይቻል ነገር የለም ይቻላል። ሁሉም ነገር ሁሉም በጊዜ ሆነ ምን ይደረጋል። ካሁ ማድረግ ይቻላል። እዛ ቤት በሄዳችሁበት ቦታ ይርዳችሁ፣ እሱ ይርዳችሁ። መደን መብራን ለፊት ትቅደምላችሁ። በቤት በጓዳችሁ ትግባላችሁ፣ እሱ ይከተላል። ለፊት ይቅደምላችሁ

ከዛ አስቻውንላችኋለን ቤቴን ደግሞ አሳይሻለሁ። እሺ እሺ። እናቴ ቤት ተከራዮ ማለት እኮ ገና ቃሳ ማላም ስለዚህ ነው እኮ። ከዚህ በኋላ እዛ ምስከራዩም እኮ ሚስቴ ገና እስከአገባ ድረስ ነው። እዛው ብቻዬን አልኖርም እኮ ብቻዬን መተኛትም እኮ እፈራለሁ እኮ እደብረኛል። እነዚህ እናት አባት እያለ ስለዚህ እሱ ነው ማራ ወደፊት ነው። እሺ ግን ስራ እንድሰራ ቪዲዮ እንድቀርጽበት እንዳለው ማዲስ ስቱዲዮ ስራ እንድሰራበት እንዲሁም እንዲም ደሞ እቃ መንዳ ሟላ አላ እንዳይከብደኝ ነገሮች እቃ ማለ ብትም ቀይ ገዙ የለ ከዛ አንጻር ነው። እሺ እናቴ፣ ስለዚህ ከዛ እንብላ እናውራለን። እሺ እኔ ናያው ፈገግ በይልኝ በጣም ነገር በጣም አመሰግናለሁ አቤል አንድ ቀልድ ቀልድላት እና ይቀልድብህ፣ ህይወት ትቀልድብህ አይደለህም። መቼም እግዚአብሔር እንኳን ለዚህ ያበቃው፣ የእውነት በጣም ደስ ያለኝ ብቻ ያው ገዝተው ነው ቢሆን ደግሞ በጣም ደስ

እሺ እንግዲህ ተመልካቾች በጣም እናመሰግናል። አብራችሁ ስለቆያቸው ማዘረን በደን አርጌ ላውራት ከንንተ በኋላ እናንተ ማሳብ አስጠይቃችሁ በኮሚኒቲ አሳውቁን። እንግዲህ ይሄን ቻሌንጅ ያላፋችሁ ብዙ ሰዎች ትኖራላችሁ እያስባለሁ። ለማንኛውም በጣም እንወዳቸው እናከብራቸዋለን። በቀጣይ በሌላ ቪዲዮ እንገናኛለን። ሰላም ሁኑልን። ቀጣይ ደግሞ ቤት ይዣት እሄዳለሁ፣ ወይም ደግሞ ቤቱ ሲያልቅ ይዣት እሄዳለሁ። ለማንኛውም ሰላም ሁኑልን። እወዳቸዋለሁ። ሰላም ለሀገራችን